ከፈጠረሽ ከማዘርሽ ጋር ነኝ ብላችሁ የምትጽፉ ማለት ነው እረ የእናተ ጤንነትማ ያሳስባል በእውነት በመጀመሪያ ደረጃ ስለ ቡታጀራ ደህንነት ስለተናገራችሁ በጣም ነው ማመሰግነው ማርያምን በጣም ጨንቆኝ ነበረ ስልካ አልሰራ ብሎኝ ምናምን ማለት ነው እና በጣም አመሰግናለውኝ ያው ዛሬ መንቀሳቀስም ተጀምሯል ትላንትና መውጣት አይቻልም ነበረ እና እግዚአብሔር ይመስገን። ሲቀጥል እንኳን እንደናመጣችሁ የእውነት ሚዲያውን በጣም ዘጭ ረጭ ብሎ ነበረ ትላንት ዛሬ ቢቀሩ ማለት ነው ማለት ቀን ማለት ነው። እና እነሱ ሲመጡ በአንድ እግሩ ነው የሚቆመው። ሰላም ሰላም፣ ጤና ይስጥልኝ ውድ የሰን ቤተሰቦች፣ እንደምናላችሁ እንደምናመሻችሁ። እግዚአብሔር ይመስገን። ሰላማችሁ በያላችሁበት ይብዛልኝ። ወድ የሰን ቤተሰቦች፣ አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የቆያችሁኝ እንኳን ደህና ቆያችሁኝ። ዛሬ በመጨረሻ መጥተዋል ጨረቃዎች። የእውነት ሚዲያውን እነሱ ሲመጡ የእውነት በጣም በጣም ነው የሚያምረው። በአንድ እግሩ ይቆማል እና በአንድ እግሩ ነው የሚቆመው እውነቱ ለመናገር ማለት ነው እና የዛሬ ኮንተንት የእውነት በጣም ትምህርት ያለው ነው። ትምህርት ውሰዱበት፣ በተለይ ማለት ነው ሀይሚ ኤጅ ላይ ያላችሁ ልጆች፣ ይህ ቤተሰባም አልሰማም የሚለዋሉ እና ለአስራስምንት አመት አልፎኛል፣ በራሴ ወጣለው፣ ገባለው በራሴ ወስናለው የሚለዋለሁ እና የወደፊት ፊቸራቸው ነው የሚያበላሹት። በጣም የሆነ በዛ ቴኔጀር ያሉት ማይሰሙ አሉ አብዛኞቻቸው ማለት ነው እና ይሄ ፌር አደለም። የወደፊታችሁ ነው የሚያብላሸው ማለት ነው እና ፍቅር በስነስርዓት በቤተሰብን ደስተኛ ሆኖ አውቆ ማለት ሁሉም ነገር በሰዓቱና በጊዜው ይሆናል። ግን ደግሞ ያው አንድ የሆነ ሰንበዴ ሲመክራችሁ እሺ ማለት ታላቅ ወንድማችሁ እህታችሁም ስትመክራችሁ እሺ ምላችሁ መቀበል። ያንን ሰንበዴ የሚመክራችሁ እሱ ምንም ነገር የሚጠቀምበት ነገር የለም የምትጠቀሙት የእናንተ ህይወት ነው የእናንተ ህይወት ልብሉ ነው። እና በሷ እድሜ ያላችሁ አብዛኛው በሱ ነው የሚያተኩረው ማለት ነው። እና እዛም ያላችሁ ገብታችሁበትን ከሆነ መግባትም እያሰባችሁ ተመለሱ ማለት ነው። መግባት ያሰባችሁ ተመለሱ። የገባችሁም ካለ ቆም ብላችሁ አስቡትና እንዴት እንደሆነ ፊክስ ማድረግ ነው ነገራቶችን ማለት ነው። ምክንያቱም ህይወት ናት፣ ላይፍ ኢዝ ሾርት ይላሉና ውጭዎች። ስለዚህ የወደፊት ህይወታችን ነው የምናበላሸው ማለት ነው እና ሲቀጥል የቡርኬ ቤተሰብ ክብር ምናህል እንዳለው እየታወቀ ነው በጣም ክብር አለው ጋሽዬ፣ ኮ መስክሮለታል ምታወራውን ቀመመህ ነው ምታወራው፣ ምናምን ብሎታል። እና እሱ ምን ያህል እንደሚወደው ምን ያህል እንደሚያከብረው ግልጽ ነው ሌ ይናገራል አይደል? እና ሁለቱም ይተዋወቃሉ፣ ይከባበራሉ፣ ይዋደዳሉ ማለት ነው። ሰው ዛሬ ቅመምዬ ከሙሽዬ ጋር አዝገዋለች። ትምህርት ባለው ኮንተንት ነው እንግዲህ እሱም ሙሽዬም ፕራንክ አስለመዱብኝ እያለ ነው። እንዲህ ቀላል ለመደች! እረ በስማም ደግሞ ማሳመኗት በጣም ነው የምታሳምነው ምናምን አስለምዷት እኮ ጋሽዬው። በስማም በጣም ነው የሚያስደነግጠው ንግግሩ። በጣም ነው የሚያስደነግጠው። ባላሰባችሁት መንገድ ነው። በቀደም አላያችሁት? አየር ባየር ነው መልሱን የመለሰላቸው ማለት ነው እና በጣም ነው የሚያስደነግጠው። እንግዲህ ቅመምዬ መልሱን እኔ እንጃለሽ እግዜር ይሁንሽ። በተግባር ነው የሚመጣብሽ ብሽ ታቂዋለሽ። እሱን ከጋሽዬ ጋር ማለት ነው አዲስ አባቴ ጂም ብሎ ደግሞ በዚህ ፕራንክ እንዲያደርጉች እና እሱን ጠብቂ። ሌላው ደግሞ ማለት ነው በፈጠረሽ ከማዘርሽ ጋራ ነይ ብላችሁ የምትጽፉ ማለት ነው ረ የእናተ ጤንነትማ ያሳስባል በእውነት እንዲህ ሰው ከራስዋ በላይ ላስብላት አላችሁሳ እንዴ እሷ የምታደርገውን እኮ ጠቅንቀ የምታቅ ልጅ ናት እንዴ በፈጠረሽ ምን አስገባ አሁኑ በፈጠረሽ በቃ፣ የሌላው የዛ ያለውን ሰው ሞራሉን ተጠንቀቁለት። እሺ ረ በስማም አንዳንዶቻችሁማ በስማም የክፋት ጥግ ይባላል። አሁን በአምስት ደቂቃ ውስጥ ማለት ነው እንደዚህ አይባልም። ነውር ነው። በእውነት እንዴ እናንተ ስነ ስርዓት እንዴ የላችሁም እንዴ በምን አይነት በምን አይነት ሰፈር ነው ያደጋችሁት? በምን አይነት ጎረቤት ነው ያደጋችሁት? በምን አይነት ቤተሰብ ነው ያደጋችሁት? እንዴ ስነ ስርዓትን የማያቅ ጥሩን መጥፎንም የማያቅ እንዴ እናንተ ምን አይነት ናችሁ? ግን እንደዚህ ይባላል? ኧረ ነውር ነው። አንዳንዴ እኮ ነውርንም ልመጡ ለማወቅም ልመዱ ማለት ነው እንደዚህ አይባልም? ነውር ነው። የምር አይባልም። ወይ ፈተና በፈጠረሽ። ጭራሽ ፈጣሪንም አገባችሁት። እግዚኦ ማረነ ክርስቶስ።